በተፈጠረላቸው የስራ እድል ውጤታማ መሆናቸውን አስተያየታቸውን ለአሚኮ የሰጡ የኮምቦልቻ ከተማ ወጣቶች ተናገሩ። ከ11ሺ በላይ ለሚሆኑ ወጣቶች የስራ እድል መፍጠሩ መፍጠሩን የገለጸው የከተማ አስተዳደሩ ስራና ስልጠና መምሪያ በቀጣይ ወራት ተጨማሪ የስራ እድል ለመፍጠር እየሰራ መሆኑን አስታውቋል። አበሻን ላይ ተጨማሪ አለው። መክያ ሁሴን ለረዥም ዓመታት አረብ አገር ቆይታ ወደ አገሯ ከተመለሰች አምስት ዓመትን አስቆጥራለች። መኪያ አረብ አገር ስትቆይ ብዙ መከራን አሳልፋለች። መኪያ ከጓደኞቿ ጋር በመሆን በኮምቦልቻ ከተማ በቦርከና ክፍለ ከተማ በአነስተኛና ጥቃቅን ተደራጅታ በአገሯ ሰርታ ልትለወጥ ትልቅ ተስፋ ሰንቃ እየሰራች ትገኛለች። መኪያ ፋጡማና ጓደኞቻቸው ይባላል። አልሐምዱላም በቅርብ ቀን እንግዲህ ስራ ጀምረናል። ለጊዜው አሁን በዶሮ እርባታ ነው። በቀጣይ ግን ብዙ ነገር መስራት አላማ ፕሮግራም አለን። እንሻላ እዚህ ሀገራችን ግን ብዙ የስራ እድል ባለመፈጠሩ ብዙ ሰው ይበሳጭና ተመልሶ አረብ ሀገር ሊሄድ ይላል። ተስፋ ባለመቁረጥ እስካሁን በተስፋ እስካሁን ድረስ እኔ ራሱ በተስፋ ነበር ያለው። ከዚህ በኋላ አሪፍ ተስፋ ይኖረናል ደግሞ የበለጠ ልክ እንደ መክያ ሁሉ በኮምቦልቻ ከተማ የሚገኙ ወጣቶች በተፈጠረላቸው የስራ እድል የተሻለ ህይወት ለመምራት ተግተው እየሰሩ ነው። አሁን ሰባት ዶር ስምንት መቶ የሚሆኑ ዶሮች ነው ያሉን። ከዛ በላይ በዚህ ስራ ማቆም አልፈልግም። ኖርማል ኔ በግሌም ቢሆን በ2013 ከኮምቦልቻ ኢንዱስትሪያል ኮሌጅ በአውቶሞቲቭ ተመርቀናል እና ተመርቀን ካለንበት ሰዓት ስራ በፍለጋ ላይ ነበር፣ ስራ አላገኘንም ነበር። በዛ መሀል በቀበሌ ተመዝግበን የመስሪያ ቦታ ተሰጥቶናል። እዚህ እንደምታዩት ኮስፒ አካባቢ ነው ይሄ የሚባለው የመስሪያ ቦታ ኮንቲነር ውስጥ ተሰጥተውናል። የቦርከና ክፍለ ከተማ ዋና ስራ አስፈጻሚ አቶ ደሳለኝ እጅጉ በዘንድሮ አመት ከሰባ አምስት በመቶ በላይ የስራ እድል ፈጠራ እቅዳቸውን ማሳካት በመቻላቸው በወጣቶች ዘንድ ተነሳሽነትና ተስፋ መፍጠር መቻሉን ይገልጻሉ። በዞን ደረጃ የተሰጠን እቅድ 45450 አካባቢ ነው። ከቅድ በላይ ነው ልይታው። ያ ማለት በጣም ከፍተኛ የሆነ ሰፊ የሆነ ስራ አጥነት አለ ማለት ነውና እሱን ካደረግን በኋላ እስከ ዘጠነኛ ወር ድረስ የዚህን 75 ፐርሰንት ስራ እድል ለመፍጠር ችለናል። በበጀት አመቱ ከ11ሺ በላይ ለሆኑ ስራ ፈላጊ ወጣቶች የስራ እድል መፍጠር ችለናል ያሉት የኮምቦልቻ ከተማ አስተዳደር ስራና ስልጠና መምሪያ ምክትል ኃላፊ ወይዘሮ ሸዋየ ታደሰ ይህም የእቅዳቸው 66 በመቶ መሆኑን ተናግረዋል። በዘንድሮ አመት ወደ 1156 አካባቢ የኢንተርፕራይዝን መሰረታለን ተብሎ እቅድ ይዘናል። ከነዚህ ውስጥ ወደ 560 አካባቢ የሚሆኑት ፈጥረንላቸዋል። እነዚህን ጠቅላላ በድጋፉ ማዕቀፎች እቅዳችን በዘንድሮው አመት 16356 ነው የምንመሰረታቸው ኢንተርፕራይዞችን ጨምሮ በቋሚም በጊዜያዊውን እቅዳችን ማለት ነው። ከነዚህ መካከል ውስጥ ለ11030 የስራ እድል በቋሚም በጊዜያዊውን የስራ እድል ፈጥረንላቸዋል። በቀሪ ወራት ለተጨማሪ ስራ ፈላጊዎች የስራ እድል ለመፍጠር አዳዲስ ሸዶች እየተገነቡ መሆኑን እያስታወሱት ኃላፊዋ እቅዱን ለማሳካትም ከባለድርሻ አካላት ጋር በቅንጅት እየሰሩ መሆኑን ገልጸዋል። በዘንድሮ አመት ወደ 13 ክላስ ያለው ወደ 15 ሚሊዮን ብር የሚፈጅ ሸዶች ግንባታዎች ግንባታቸው እየተጠናቀቀ ነው ያለው የተወሰነ መብራትና ከመሰረተ ልማት ጋር የሚቀረው አለ ያንን እንግዲህ በያዝነው ወር እንጨርሳለን ብለን ታሳቢ አድርገን እየሰራ ያለው እሱ እንትን ሲል እዛ ጋር የሚገቡ ኢንተርፕራይዞች አሉ። በስራቸውም ተጠቃሚዎችን ስለሚያካትት ማለት ነው። እዛ ጋር ተያይዞ የስራ እድሉን እየጨመረ ይሄዳል። በሳምንት ቢያንስ እያንዳንዱ ክፍለ ከተማ ወይም ማዕከል ሁለት ሁለት ኢንተርፕራይዞች መፍጠር አለባቸው ተብሎ የተቀመጠ አቅጣጫ አለ። በዛ መሰረት ማዕከሎችና ክፍለ ከተሞች ይሄንን ዳይሬክሽን ይዘው እየሰሩ ነው። ቀጣይ የተሻለ ስራ እንሰራለን ብለን ነው የምናስበው።